አህመቱላሂ ወበረከቱ የሸምሴ ኢትዮ ቤተሰቦች እንዴት አላችሁ? እንደምን አላችሁ? እኔ ጋር አልሐምድሊላህ ሁሉ ሰላም ሁሉ መልካም ነው። እንግዲህ ዛሬ ይዤላችሁ የመጣሁት የወርቅ ዋጋ የዛሬው ስንት ነው የሚለውን የገዛሁትንም ማሳያችሁ ይሆናል ማለት ነው። እንግዲህ ይሄ የገዛሁት ወርቅ ነው ማለት ነው። የምታዩት ወርቁ በጣም ጉንጉን ነው። እና በጣም ያምራል፣ ግን በጣም ውድ ነው። ወርቅ ከዕለት ወደ ዕለት ዋጋው እየጨመረ ነው የሚሄደው። ወርቅ ግዙ ማለት ነው ያለው ዋጋ እላችሁ መጥቻለሁ። እስቲ ካትም ዛሬ ላይ እስቲ ካትም ልምረት ታገዛ አቴኒ ካትም ሀል ሀል

እንግዲህ የገዛሁት ንፍርድ ቤተሰቦች በዚህ ነው የቀየርኩት ማለት ነው ዘጠኝ ሺ ዘጠኝ ሺህ አምስት መቶ ሺ ጭ በዘጠኝ አምስት መቶ እንግዲህ ይህን ማለት ነው ብልግራም ከማህመድ ጉሌ ጉሌ። ብልግራም ዛሬ ግን እኔም አራት መቶ አምሳ ብር ነው የሸጥኩት። ባህሪዬ እኔ ዋህደው እሽሪ ማለት ነው ዋህዳውሽ የገዛሁት ማለት ነው። ይሄ ጆሮ ነው። ይሄው ደግሞ የአንገት ነው። በጣም ያው እንግዲህ ውድ ቤተሰቦች፣ በዚህ ነው የቀየርኩት። እንግዲህ ውድ ቤተሰቦች፣ ይሄንን ወርቅ ልቀይረው ነው። ያው እንግዲህ የምታውት በጣም ያምራ ግን መቀየር ስላለብኝ ልቀይረው ነው ማለት ነው። በአራት መቶ አስር ብር ገዛ ሻለ በአራት እሺ ውድ ቤተሰቦች ዛሬ ውድ ነው ውድ ነው ውድ ነው ውድ ነው ወርቅ ልቀይር ነው ዛሬ ማፊ ሙሽላማ ሰወረካበ እና ወርቅ ልቀይር ነው። ሶስት መቶ ዘጠና ብር ነው

ግራም ደግሞ የእጃቸው የምናቸው እያሰቡልኝ እነሱ ያው በአራት መቶ ስልሳ አምስት ብር ነው እያሰቡልኝ ማለት ነው። ቀንሳችሁ የተወሰነ ቀንሰው ነው የሚገዟችሁ ማለት ነው። ሲገዟችሁ ወርቁን ግን ይሄ እጁ ይሄ የምደወሩ የእጁ ይቀንሳል። ቢያንስ የሀያ ብር እና የሰላሳ ብር ለውጥ ግራም ታገኛላችሁ ማለት ነው። ግን ይሄኛው የጣት ቀለበት የጣት ቀለበት የጆሮ ዲዛይን ስላለው ይጨምራል ማለት ነው። ይሄ ግን የእጃችን የምንለብሰው በጣም ቅናሽ ነው። ምክንያቱም ዲዛይን የለውም ማለት ነው። የአንገታችን፣ የጆሮአችን፣ የጣታችን ግን ዲዛይን የሚሰሩበትን ይጨምራሉ ማለት ነው። እና ይህንን ዘጠኝ ሺ አምስት መቶ ብር የገዛሁት ይህንን ነው። እንግዲህ ወርቆ ያምራል። ይሄ ምንድን ነው ስሙ? ያንኛው የጆሮ የለውም ነበረ፣ የጆሮ ጨመርኩበት። እና ይች አሁን ዘጠኝ ሺ አምስት መቶ ብር ነው የገዛሁት ማለት ነው። አሁንም ጊዜ አለ። አሁንም በየቀኑ እንግዲህ የዛሬ ሶስት ሳምንት አራት መቶ አስራ አምስት ብር ነበር እስከ ገሪባው። አሁን ደግሞ አራት መቶ ሀምሳ ብር ነው ማለት ነው። እስከ ገሪባው ደግሞ አራት መቶ ሰባ ብር እየሄደ ነው ማለት ነው። ወርቅ ቀን በቀን ጊዜ በጊዜ እየጨመረ እየጨመረ ነው እንጂ የሚሄደው ብር ካላችሁ ወርቅ ወርቅ ላይ ብታስቀምጡት ቆንጆ ነው። እንግዲህ የዱሮ ወርቅ ነው የገዛሁት ወርቅ በስድስት ሺህ ሪያል ነበር በፊት የገዛሁት። አሁን ስድስት ሺህ ሪያል ገዝቼ ሽጭ የለወኩበት ሰባት ሺህ የጆሮና የጣቱ እንትናለ ይሄ ደግሞ 9500 ስንት ሆነ 9000ና 7000 16500 ብር ነው የተሸጠው ማለት ነው ድሮ የተገዛው ወርቅ አሁንም ቢሆን ገዝተን ወርቅ ካስቀመጥን ብር ካለን ትርፋማ እንሆናለን። ዝም ብለን ይሄ በርሜል የሚገባ ልብስ ከምንሰበስብ አንድ ብር የማይወጣ የምር ይች እንኳ እንደምታዋት ይች እንኳ የጆሮዋ ቀላል አይደለችም ሁለት ግራም አሁን ልብስ በየሄድንበት በየጊዜው አስር ብር ሀያ ብር ሰላሳ ብር አምሳ ብር መቶ ብር የምናጠፋውን ሰባስበን አረብ ሀገር ላይ አንዲት ግራም ወርቅ ቢሆን ለኛ በጣም ያገለግለናል ማለት ነው። ምክንያቱም ነገ ጧት ብንታመም ነገ ጧት የሆነ ነገር ቢቸግረን በሰው ልጅ ላይ ብዙ ችግርና በጎ ነገር አለው ማለት ነው። ምክንያቱም በሽታ አለ፣ መቸገር አለ። የሰው ልጅ ማንኛውም ሰው ሳይቸግረው የሚኖር ሰው የለም። በዛኔ ግን አንዲት ግራም ወርቅ ካለችን አለኝ እኮ ያን ወርቅ ብለን እንድናስብ ያደርገናል ማለት ነው። ስለዚህ ወርቅ ብንገዛ ያህል ባሌ ቦታ የምናጠፋው ነገር አምስት ብር አስር ብር ሁለት ብር እያን የምናጠፋው ነገርን ሰባስበን አንድ ግራም ሁለት ግራም እንኳ ብንገዛ ለእኛ በጣም ጠቃሚ ነው። በተለይ አረብ ሀገር ለምንኖር እህቶቼ የሚያገለግለን ወርቃችን ነው ማለት ነው። እንደገና ደግሞ ፋቶራ ማጻፍ አለባችሁ። ብዙ ጊዜ ሪፖርት ላይ አሁን ላይ ትንሽ ጠበቅ ብሏል። ወደ ሀገራችን ስንገባ ፋቶራ የሌለው የአንገታችንን ከለበስን ቅያሬ ወርቅ ካለን ፋቶራ የሚያስፈልግበት ጊዜ መጥቷል ማለት ነው። ሪፖርት ላይ ፋቶራ አለሽ ወይ መባል ተጀምሯል። ስለዚህ ፋቶራ ማጻፍን አነሳ። ፋቶራ በእርግጥ ካላጻፋችሁ ርካሽ ይሆናል፣ ግን ደግሞ ቢረክስም እኛ እንትን ብለን እንትን የምንልበት ከሆነ ይሄ ምንድን ነው እሱ ሪፖርት ላይ የምንጠየቅበት ከሆነ ጥሩ አይመጣም ማለት ነው። ስለዚህ ወርቅ ብንገዛበት ገንዘባችንን ከውል ላይ ብናስቀምጠው በጣም አሪፍ ነው ብዬ አስባለሁ። ምክንያቱም ደስ ይላል፣ ብራችን እንዳይወድቅ ነገ ጠዋት ብንታመም፣ ብንቸገር፣ ዘመዶቻችን ከችግር ላይ ቢወድቁ አንዳንድ ጊዜ የማመለሱበት ችግር ይመጣል። የዛኔ ግን ምንም በደስታ ለብዙ ነገር ያገለግለናል። ወርቅ ማለት ነው። ወርቅ ብዙ ብዙ ጊዜ ብዙዎቻችን ወርቅ መልበስ አንወድም፣ አንገዛም ወርቅ የሚሉ እህቶች አሉ። ግን ደግሞ ወርቅ ባይለበስ እንኳን ተገዝቶ ቢቀመጥ የተመረጠ ይሆናል ማለት ነው። ወርቅ ቢገዙ ትርፋማ ተሆናላችሁ እንጂ አከስሩበትም ይቀመጣል ፌርዛኔ ትጠቀሙበት አላችሁ ሰርግ ቢሆን ትለብሱት አላችሁ። ብታስቀምጡት ደግሞ ነገር ሰዓት ገንዘባችሁ ነው። እጥፍ ነው የሚያተርፋችሁ። አሁን አሁን በ6000 የገዛሁት ወርቅ 16500 ነው። 10 10 ሪያል ነው ያተረፍኩት ማለት ነው። በድሮ ዘመን 155 በነበረበት ሰዓት የገዛ ነው ልጆች አሁን በነገራችን ላይ ወርቅ አልማዝ ሆኗል ማለት ትችላላችሁ። በጣም ውድ ነው። እንደ አልማዝ ነው የሚታየው ወርቅ። አሁን ላይ በጣም ከባድ ነው ወርቅ ለመግዛት። በእርግጥ ግን ደግሞ ቢሆንም የምናጠፋቸው የጊዜያዊ ወጪዎቻችንን ትተን አጠራቅመን፣ የሁለት ወር ደመወዝም የወር ደመወዝም የሚሆን ሁለት ግራም ይግዛ ግማሽ ገንዘባችሁን፣ የተወሰነ ለዘመድ የተወሰነ ለዘመድ ይረርታችሁ፣ የተወሰነ ደግሞ ለራሳችሁ መግዛት አለባችሁ። ምክንያቱም ነገ ጧት፣ አንዲት ልጅ ቤት ስሰራ፣ በነገራችን ላይ ያገለገለኝ ወርቄ ነው። ቁርራጭ ወርቆቼ ናቸው ያገለገሉኝ፣ ምክንያቱም እስከዛሬ የሚያኖረኝ ኢትዮጵያ ላይ ወርቄ ነው ብላ ተናግራ ታውቃለች። ምክንያቱም ቤት ስሰራ ሰርቪሶቿን ስሰራ ብር አቋረጣት። ኢትዮጵያ ተይዛ ሄደች ልጅቱ ማለት ነው። ኢትዮጵያ ተይዛ ስከድ ብር ሲያቋርጣት ቁርራጭ ወርቆች በየጊዜ ወርቆች ገዛ ነበረ። በቃ በርካሹ ዘመን ወርቆች እገዛ ነበረ። ባለብሰውም ይቀመጥ ነገ ጧት ያገለግለኛል ብዬ እገዛ ነበራል ያንን ወርቅ ሽጬ ነው ቤቴን የገዛሁት። ይሄ ቤቴን ሰርቪሴን የገዛሁት አለች ማለት ነው። ሰርቪሴን የሰራሁት በዛ ወርቅ ላይ ነው ስትል ተናገረች። ያን ወርቅ ደግሞ ሰርቪሶቹ ተሰርተውን አስጨረሰልኝ። ያን ቤት ደግሞ እያኖረኝ ነው። በየወሩ ሁልጊዜ ክፍያ እየተከፈለኝ እያኖረኝ ነው ወርቄ አለች ማለት ነው። እና ወርቅን አን ለብሰው ምን ይሰራልናል ብለን ለወርቅ ማውጣት እንዳይሰለችን፣ ብትገዙ አሁን ላይ በደንብ ወርቅ ከገዛችሁ፣ ነገ ጠዋት ባንክ ከምታስቀምጡት ብራችሁን ነገ ጠዋት ወርቃችሁ ብዙ ነገር ህይወታችሁን የሚቀይር ነገር ያደርገዋል ማለት ነው። ይሄ ቢቲቶ ይሄ በርሚል ይሄ ማይረባቃ መጫን ማስጫኛው እዛ ማውጫው ስንት ነገር አለው። ወርቅ ግን ገዝታችሁ ጥቅል አድርጋችኋት በቦርሳችሁ አስገብታችሁ ይዛችኋት ትሄዳላችሁ። እዛ ለምትከሉ ግን ቁም ነገር ታረጉበት አላችሁ ማለት ነው። ይሄ እንዲግዙልኝ መሬ ግዙልኝ እንዲያርጉልኝ። ምክንያቱም ብዙዎቻችን እንዲግዙልኝ እንዲግዙልኝ እያልን በፍጹም የማይገዙ ትናንትና አሁን ሳዳምጥ ነበረ ሲሚንቶ ሲሚንቶ ቤቱ ለመስራት ሲሚንቶ ገና ግርፍ ይቀረዋል ገና እንዲቀረዋል ገና እንዲቀረዋል እያለ ብር ሲበላ የኖረ ሰው ነበረና ቤቱ ተገርፏል፣ ተጨረሰም። እንዲሆነ እንዲሆነ እያሉ ኢትዮጵያ ያሉ ቤተሰብ እየበሉት እየጠጡት ስለሆነ እናንተ ግን በፖርሳ የሚገባ ወርቃችሁን ገዝታችሁ ብታስቀምጡ ነገ ጠዋት የሆነ ነገር ሄዳችሁ ትገዙበት አላችሁ ማለት ነው። ወርቅ ምንጊዜም አልማዝ ሆኗል። በጣም ቆንጆ ቆንጆ ዲዛይን አለው። ይሄ እንግዲህ ዲዛይን የምታመለከቱት ጅዳ ነው በለድ ነው። እና በጣም ጥሩ ጥሩ ወርቅ ቤቶች አሉ ጅዳ። መልካም ሰዎች አሉ። ቀንሱ ስትሏቸው አሁን እኔ ፋቶራ አልፈልግም የምፈልገው ወርቁን ብቻ ነው ብዬ ገዛሁት። ግን ደግሞ ወርቁን ከሸጠልኝ በኋላ ለምን ፋቶራው ብቻ የሚያሳስበው አንድ ሺ ምናምን ብር ነው። አስቡት። በግራም አንድ ሺህ ምናምን ብር ሲያስብ ነበረ። ከዛ በኋላ አልፈልግም ፋቶራ አልኩና ከዛ እንዴ ፋቶራ ያስፈልጋል አሁን ሪፖርት ላይ እየተጠየቀ ነው ሲሉ፣ እንዴ ፋቶራ ጻፍልኝ በቃ ስለው ኤሌክትሮኒክስ የሆነ ፋቶራ። ጻፈልኝ፣ ማለት ነው። የተወሰነ ብር ትሰጣላችሁ፣ አንድ ሺህ ምናምን ገሪባ የተጻፈበት ፋቶራ ሳይሆን በትንሽ ዋጋ ትሰጣላችሁ፣ ፋቶራ ደግሞ ይጽፉላችኋል ማለት ነው። በጣም የሚያማምሩ ዲዛይኖች አሉ ምናምን እና ወርቅ ለናንተ በጣም መልካም ነገር ነው ማለት ነው ለሁላችንም ለሁላችንም የጣት ቀለበቶች ቁርራጮች የአንገት ጌጦች ብት እንደው የፈለገ ዲዛይኑ አይመር ብቻ ወርቅ መሆኑ ነው ዋናው ነገር ዲዛይን ባመርጡም ብዙ ጊዜ ብዙዎቻችን ወርቅ እንገዛን አንለብሰውም ግን አለኝ አለኝ ማለቱ ብቸገር ወርቅ ያለ ገባችሁ። የምትመኩበት ካላት የሆነ በሽታ ቢመጣ ስራ ባቋርጥ ወርቅ ያለ ትላላችሁ። ልብስ ያለ እንላለን አንልም። ሰብስበን ሰብስበን በየጊዜው ልብስ እንገዛ ለአምሳ ብር መቶ ብር ሁለት መቶ ብር ሶስት መቶ ብር ብር እየገዛ ነው። ግን ደግሞ ምንም ሳንጠቀምበት ልብሱን ልብስ እያለን እኛ ሴቶች አረብ ሀገር በተለይ ያለነው ልጆች ልብስ እያለን ሁሉ ያንን ለብሰን በስነ ስርዓቱ ሳናጌጥበት ሌላ ልብሶችን እንገዛል። ወርቅን በፍጹም ዙረን አናየው። ምክንያቱም ብዙዎቹ አይ እኔ ወርቅ እኮ በወርቅ ማጌጥ አልወድም በአርቲፊሻል እንጂ የሚሉ እህቶች አሉ። በአርቲፊሻል አጌጡ ምንም ችግር የለውም። አትልበሱት ግን ገዝታችሁ ብታስቀምጡ አንድ ግራምም ትሆን ነገ ጠዋት የጣት ቀለበት የሚሆን ምንም የሚሆን ነገ ጧት አገዙትም አታገኙትም። ምክንያቱም የእኛ ደሞዝ ዛሬ የሚከፈለን ጉልበታችን እስካለ ድረስ፣ ጤናችን እስካለ ድረስ ብቻ ነው ሊከፈለን የሚችለው ከዛ በኋላ ያቆማል ማለት ነው። እኛ ሲደክመን የጉልበት ስራ ስለሆነ የምንሰራው ድካም ሲሰማን ሁሉንም ነገር አቁመን ቁጭ ባልንበት ሰዓት የሚያገለግለን ወርቃችን እና ወርቃችን ብቻ ነው። በበርሚል ልብሳችን የሚጫነው ልብስ አንዲትም ልብስ ልጠቅመን አይችልም። ይሁላቸው እንግዲህ ይህ የምትመለከቱት ወርቅ ድሮ በፊት ከዛሬ ስንት አመት በፊት ለመቶ ሀምሳ አምስት ብር ሆኖ ረጅም አመት ቆይቶ ነበር። ወርቅ በግራም መቶ ሀምሳ አምስት ብር ያውም ገሪባ የለም ነበር በዛን ጊዜ ገሪባ የለ፣ ምን የለ፣ 155 ብር ረጅም አመት ቆይቶ፣ እንደ ወርቅ ግዢ ለምን ትሉኛላችሁ? ዛሬም ሳይት ወርቅ 155 ነው፣ ነገም ሳይት ወርቅ 155 ብር ነው። እና ወርቅ መግዛት ምን ይሰራል ስል ነበር እኔ ራሱ ማለት ነው። እንደ ግን ጠቀመኝ ቁርራጭ ቁርራጭ ቁርጥ ቁርጥ ያለ ቁርጥ ቁርጥ ያለ ወርቆች ብገዛ አሁን ላይ በጣም ጠቅሞኛል። ምክንያቱም የጠቀመኝ አሁን ላይ እነዛን ቁርራጭ የገዛኋቸው ወርቆች በመቶ ሀምሳ አምስት ብር አላገኝማ። ገሪባ የለ በዛ ሰዓት ምን የለ ምን የለ ትገዛላችሁ፣ ትመርጣላችሁ፣ ታስመዝናላችሁ፣ ፋላስ ብራችሁን ከፍላችሁ ትወጣላችሁ። ስለዚህ አሁን ላይ ግን ወርቅ መግዛት አልማዝኗል መቶ አራት መቶ ሀምሳ ብር ገብቷል። ገሪባ የሌለው ገሪባው ጋር ሲታሰብ ደግሞ አራት መቶ ሰባ አምስት ብር አራት መቶ ስልሳ አምስት ብር ግራም ሆኗል ማለት ነው። በጣም የሚያሳዝን ዘመን ደርሰናል፣ እና እንደዚህ ነው ወርቅ የወርቅ ቤቱ ጣገብ ደግሞ የሽቱ የሽቱ እቃዎች የሽቱ ተቀላቅሎ ይሸጥበታል። በጣም ደስ ይላል። በለዲኮ በጣም ያምራል እና በዛው ለምን አልቀርጸውም ብዬ ወርቁን ሳይ፣ እነዚህን ደግሞ ቀራጬ መጣው። የወርቅ ዋጋ ዛሬ ወርቅ አራት መቶ አምሳ ብር ለሚመጣ አዲስ ገቢ እናገራለሁ ማለት ነው። እና ወርቃችሁን ግዙ፣ ብራችሁን አታባክ ነው አንዳንድ ሰው የወርደ መንዙን ወላ ወርቅ ላይ አረግ ወላ ብር ላይ አረግ ወላ ምን ላይ አረግ፣ እንደዚህ እንደ ባከለ ጊዜውን ይጨርሳል ማለት ነው። ስለዚህ ጉልበታችን ማለቆ ካልቀራ በደንብ እንትን ማለት አለብን መጠቀም አለብን ነው ማለት ያሳያችሁ እና እንደዚህ ነው። ወርቅ ወርቅ ውድ ነው የሚያምር በጣም ያማምራሉ ወርቆቹ እና ወርቅ በጣም ከባድ ነው። አራት መቶ አምሳ ግራም ይግባ አራት መቶ ከዛሬ ቀን ምናምን ምናምን አራት መቶ ብር ነበረ አራት መቶ አስራ አምስት ብር ምናምን ነበረ። ዛሬ ግን አራት መቶ ሀምሳ ብር ገባ። ብር እንደ ወርቅ የተወደደ የለም። የምር በጣም ደስ ደስ ይላሉ። እና እንደዛ ነው እላችኋለሁ። ወርቅ ገዝታችኋ ነው ቅርጫት ቀለበት አለ ምን አለ። የምር እምትፈልጉ ከሆነ ደግሞ ደንበኛ እነግራችኋለሁ። ከፈለጋችሁ በቅናሽ ዋጋ የሚቀንስ አሳያችኋለሁ። በተለይ ጅዳ ከሆናችሁ ጅዳ አሳያችኋለሁ ማለት ነው ዋጋ እናገራቸዋለሁ ግዳይ ከሆናችሁ አጋዛችኋለሁ ስትፈልጉ፣ እና እንደዛ ነው እላችኋለሁ። ወርቅ ወርቅ ወርቅ ወርቅ ነው፣ ምንጊዜም ወርቅ፣ ምንጊዜም ወርቅ ነው ትላላችሁ

እንግዲህ ዛሬ ዋእግዲህዛሬ እና እንደዛ ነው እላችኋለው። ወርቅ ለራሳችን ነው የሚጠቅመን። እያንዳንዳችን ወርቅ ብንገዛ ነገ ጧት ጥቅሙ ለእኛ ነው።

እንግዲህ ይህንን ይመስላል። በጣም እያምራል ወርቁ። የገዛሁት ግን አራት መቶ አምሳ ብር ያው አላ- መቶ አምሳ ብር ግራም ስገዛ እንዳልነበር አሁን አራት መቶ አምሳ ብር ይግባ። በጣም እኮ ውድ ነው። ቤተሰብ የረከሰ ይመስላል ግን ውድ ነው። በጣም ውድ ነው። ግን አሁንም አሁንም ወርቅ ካልገዛችሁ በቃ መቼም ቢሆን አልለብሱትም። ወርቅ አሁን ወደ ላይ እየሄደ ነው። አሁን የዛሬ ወር ወርቅ ግዙህን ጊዜ ግዙ ሲል ነበር ሰውየው። ከአሁን በኋላ ወርቅ በየ ጊዜው እየጨመረ ነው የሚሄደው ሲል አረዳ። 415 ብር ማን እንትን አይልም አይጨምርም ስንል አሁን በወሩ ስሄድ ስንት ጨምሯል? አራት መቶ ሃምሳ ብር የስንት ብር ልዩነት ነው?